የቀድሞው የጠቅላይ ሚኒስትር አብይ አህመድ የስራ ባልደረባና አለቃ ጠንከር ያሉ ከባባድ መረጃዎችንና ሚስጥሮችን አጋልጠው ተከስተዋል። ለአብይ አቋሜን አሳውቅ ያለው ያሉ ሲሆን የኢትዮ ኤርትራ ጦርነት ከተጀመረ ቀላል አይሆንም ብለዋል። በቅርቡ ከጠቅላዩ ጋር እንደተገናኙ ገልጸው ስለተወያዩባቸው ጉዳዮችና ከአብይ የሹመት ጥያቄ ቀርቦላቸው እንደሆነ ተጠይቀው መልስ ሰጥተዋል። ኢንሳን ከአብይ ጋር ሆነው ያቋቋሙት እኚህ ጀነራል መስቀለኛ መንገድ ላይ ሆነን ወዴት እንደምንሄድ አናውቅም ሲሉ አሁን ያለውን ሁኔታ ገልጸውታል። ስለ ሻቢያና ህዋት ግንኙነት ስለ ጀኔራል ታደሰ ወረደ እንዲሁም ስለ ትግራይ አሁናዊ ሁኔታ ጠብሰቅ ያሉ መረጃዎችንና ትንታኔዎችን አጋርተዋል። በቀዳሚነት እንመለከተዋለን። ባለፉት 15 ቀናት ከ55 በላይ ውጊያዎች በአማራ ክልል መደረጋቸው ታወቀ። ተቋሙ ካለፈው ወር ጋር ሲነጻጸር በክልሉ የተደረጉ ውጊያዎች 25 በመቶ መቀነሳቸውን አመላክቷል። መከላከያ ሰራዊቱ በበኩሉ በደቡብ ጎንደር የፋኖ ሻለቃ አዛዥን ጨምሮ በርካታ ታጣቂዎችን መግደ ደሉን ገልጾ የፋኑ ኃይሎችን መሳሪያ እንደማረከም አሳውቋል። ኮሎኔሉ ደግሞ ከበባ ውስጥ አስገብተን በርካታ ኃይላቸውን ደመሰስን እያሉ ነው። ተሰሙታላችሁ። ከግንቦት አምስት በኋላ ህጋዊ እውቅና አይኖረውም የተባለው ህዋት አስቸኳይ ስብሰባ ተቀምጧል። ህጋዊ ዕውቅናችን ካልተመለሰ መዘዛለው ያሉት ደብረ ጽዮን ስብሰባውን እየመሩት ነው። ከግንቦት አምስት በኋላ ህዋት ምን አይነት መንገድ ይከተላል በሚለው ዙሪያም ውሳኔ እንደሚያሳልፍ ይጠበቃል። በሌላ በኩል አዲስ ፓርቲ በማደራጀት የተጠመዱት ጌታ ያደረሳቸው ረዳም ትግራይን አደጋ ውስጥ የከተቱ ሰዎችን እናጋልጣለን ሲሉ ጥሪ አቅርበዋል። ዝርዝር ዘገባ አዘጋጅተናል። የዩክሬኑን ጦርነት በአንድ ደቂቃ አስቆመዋለሁ ሲሉ የዛቱ ትራምፕ የዩክሬን ጦርነት አይቆምም አሉ። ጦርነቱ የሚቆመው ዩክሬን የማዕድን ስምምነቱን ከፈረመች ነው ሲሉ መንግስታቸው ቅድመ ሁኔታን አስቀምጠዋል። እንመለከተዋለን ጥነስስልን ውድ የአንዳፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገናኝተናል አብራችሁን ትቆዩ ዘንድ ግብዣችን ነው። የበዓል ቅናሽ ሊጠናቀቅ ነው። 40 ፐርሰንት በሶስት ዓመት ከፍለው ቀሪውን 60 ፐርሰንት ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበትን እድል ያመቻቸለው ዲምሲ ሪል ስቴት የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅን መክፍያ ብቻ ማለትም ከ431 ሺህ ብር ጀምረው በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሪ አማራጭ ማግኘት ይችላሉ። እንዲሁም የንግድ ሱቆችንም እየሸጥ እንገኛለን። ይፍጠኑ፣ ይደውሉ፣ የድሉ ተጠቃሚ ይሁኑ። የቀድሞው የጠቅላይ ሚኒስትር አብይ አህመድ የሥራ ባልደረባና አለቃ ጠንከር ያሉ ከባባድ መረጃዎችንና ሚስጥሮችን አጋልጠው ተከስተዋል። እቅርቡ ከጠቅላዩ ጋር ለሶስት ያህል ጊዜ እንደተገናኙ ገልጸው ስለተወያዩባቸው ጉዳዮችና ካቢይ የሹመት ጥያቄ ቀርቦላቸው እንደሆን ተጠይቀው መልስ ሰጥተዋል። ኢንሳን ካቢይ ጋር ሆነው ያቋቋሙት እኚህ ጄኔራል መስቀለኛ መንገድ ላይ ሁነን ወዴት እንደምንሄድ አናውቅም ሲሉ አሁን ያለውን ሁኔታ ገልጸውታል። አብይ ጠቅላይ ሚኒስትር ከሆኑ በኋላ ከሶስት ጊዜ በላይ እንደተገናኙም አሳውቀዋል። ስለ ሻቢያና ህወሓት ግንኙነት፣ ስለ ጀኔራል ታድሰ ወረደ እንዲሁም ስለ ትግራይ አሁናዊ ሁኔታ ጠብሰቅ ያሉ መረጃዎችና ትንታኔዎችን አጋርተዋል። የቀድሞ የኢንፎርሜሽንና መረጃ ደህንነት ኃላፊ የነበሩት ሜጀር ጀኔራል ተክለ ብርሃን ወልድ አረጋይ ከሰሞኑ የሰጡት ቃለ መጠየቅ ብዙ አስተያየቶች እየተሰጡበት ይገኛል። ጀኔራሉ ያነሷቸው ሀሳቦች እየተተቹና እየተወደሱ ነው። ከጠቅላይ ሚኒስትር አብይ አህመድ ጋር ኢንሳን ያደራጁት እኚህ ጄኔራል ብራክ ሾው ከተሰኘ ሚዲያ ጋር ባደረጉት ቆይታ አሁን ስላሉበት ሁኔታ ተናግረዋል። በትግራዩ ጦርነት ወቅት ከሁሉም ወገን እንዳልነበሩ አስታውሰው ኑሯቸውን በአዲስ አበባ ማድረጋቸውን ገልጸዋል። በኮንትራት ታክሲና ራይድ ከቦታ ቦታ እንደሚንቀሳቀሱ የተናገሩት የቀድሞ የአብይ ባልደረባ በራይድ ስንቀሳቀስ የሚያዩኝ እናንተ ስልጣን ላይ እያላችሁ ያን ሁሉ ገንዘብ ዘርፋችሁ አሁን እንዴት መኪና እንኳን የለህም ይሉኛል ብለዋል። ከጠቅላይ ሚኒስትር አብይ አህመድ ጋር ከአንዴም ሁለት ሶስት የ መገናኝታቸውን የገለጹ ሲሆን በእነዚህ ግንኙነቶች ስለ ፕሪቶሪያ ስምምነት አፈጻጸምና ስለ ትግራይ አጠቃላይ ሁኔታ እንደተወያዩ ተናግረዋል። ከፕሪቶሪያ ስምምነት በኋላ ከአብይ ጋር ለሶስት ያህል ጊዜ ተገናኝተናል። በተገናኘንበት ወቅት ውይይት ያደረግነው ስለ ትግራይ ጉዳይ ነው። ስለ ታሰሩ ተጋሮች ጉዳይ እንዲሁም ስለ ፕሪቶሪያ አፈጻጸም ነበር የተወያየ ነው። በውይይታችንም ጠቅላዩ ያቀረቡልኝ ምንም የሹመት ጥያቄ አልነበረም በማለት ተናግረዋል። አክለውም በትግራዩ ጦርነት ጉዳይ ግልጽ አቋሜን ለጠቅላዩ አሳ ጠብቂያቸዋለሁ አቋሚን ያውቁታል። በጦርነቱ በተፈጸሙ ወንጀሎች ዙሪያም ተጠያቂነት መስፈን አለበት፣ በጠላትነት ተፈራርጆ ማዶ ለማዶ መተያየት አያዋጣም ብለዋል። ስለ ትግራይ ሁኔታ ሰፋ ያለ ማብራሪያ የሰጡት ጀነራል ተክለ ብርሃን መስቀለኛ መንገድ ላይ ነን፣ አሁን ባለንበት ሁኔታ ወዴት እንደምንሄድ አናውቅም ሲሉ ተናግረዋል። የቡና ቤት ወሬዎችን ሳይቀር ወደ አደባባይ በማውጣት መነጋገር አለብንም ብለዋል። ከዚህ ቀደም ከጠቅላይ ሚኒስትሩ ጋር በአንድ መስሪያ ቤት ሆነው ይሰሩ የነበሩት እኚህ ያቀራል ህወት ከሻቢያ ጋር የጀመረውን ግንኙነትም አምርረው ተቃውመዋል። ከባህር በር ጋር በተያያዘ በሰጡት ገለጻቸው ደግሞ አሁን ለትግራይ ዋና አጀንዳ መሆን ያለበት የባህር በር ጉዳይ አይደለም። ትግራይ ከቁስሏ መሻር አለባት፣ ማገገም ይጠበቅባታል። አሁን ዋና አጀንዳ መሆን ያለበት ባህር በር አይደለም ብለዋል። ጀነራሉ ቀጥለውም የኢትዮጵያ መንግስት እኛ ከሻቢያና ፋኖ ጋር ግንኙነት እንድናደርግ አይፈልግም። እኛም ቢሆን መንቀሳቀስ ያለበት አህዳችንን አውቀን ነው። ዝም ብለን ወደ ጦርነት መግባት የለብን ነገሩ የሚብስ ከሆነ ግን ባይሆን ኢትዮጵያና ኤርትራን አስታራቂ ሁነን መቆም ነው ያለብን። ከኤርትራ ጋር ጦርነት ከተጀመረ ቀላል ጦርነት አይሆንም በማለት አብራርተዋል። ትግራይ ሁለንተናዊ ቀውስ ውስጥ ተዘፍቃለች ሲሉ ዘለግ ያለ ገለጻቸውን የሚቀጥሉት ሜጀር ጀነራሉ የትግራይ ችግር አሁን የመጣ እንዳልሆነ ይናገራሉ። ነገሩን ከፈተሽ ነው 150 ዓመታትን የተሻገረ ችግር ነው። አሁን ትግራይ ከፍተኛ ቀውስ ውስጥ ናት። ችግሮቹን አምኖ መፍትሄ ለማምጣት ከመጣር ይልቅ ችግሮች እንደሌሉ ለማስመሰል የመጣር ሁኔታ አለ ብለዋል። ቀጥለውም በትግራይ የፖለቲካ ቀኝትና ፍልስፍናው መቀየር አለበት። የትግራይ ቀጣይ ጊዜ በጥቂት ሰዎች መደሰት የለበትም ሲሉ የህዋት አመራሮች ላይ ብርቱ ትችት ሰንዝረዋል። ሜጀር ጀነራል ተክለ ብርሃን ወልደ አረጋይ በኢህአዴግ የስልጣን ዘመን የኢንሳ ኃላፊ የነበሩ ሲሆን በዚህ ኃላፊነታቸው ወቅትም የአሁኑ ጠቅላይ ሚኒስትር አብይ አህመድ ባልደረባና አለቃ ነበሩ። ህዋት በስብሷል በሚል ራሳቸውን ከህዋት አባልነት ካገለሉ ጥቂት የህዋት አባላትና አመራሮች መካከል የሚጠቀሱ ናቸው።

ባለፉት 15 ቀናት ከ55 በላይ ውጊያዎች በአማራ ክልል መደረጋቸው ታወቀ። ተቋሙ ካለፈው ወር ጋር ሲነጻጸር በክልሉ የተደረጉ ውጊያዎች 25 በመቶ መቀነሳቸውን አመላክቷል። የመከላከያ ሰራዊቱ በበኩሉ በደቡብ ጎንደር የፋኖ ሻለቃ አዛዥን ጨምሮ በርካታ ታጣቂዎችን መግደሉን ገልጾ የፋኖ ኃይሎችን መሳሪያ እንደማረከም አሳውቋል። ኮሌሌኑ ደግሞ ከበባ ውስጥ አስገብተን በርካታ ኃይላቸውን ደመሰስን እያሉ ነው። በአየር እና እግረኛ የታገዘ ውጊያን እያስተናገደ የሚገኘው የአማራ ክልል አስከፊ ጊዜ ላይ ይገኛል። ወደ እርስ በርስ ክፍፍልና ፍትጊያ ያመሩት የፋኖ ኃይሎች አሁንም በክልሉ በርካታ ስፍራዎች ላይ እየተንቀሳቀሱ ነው። በአንጻሩ መንግስት የፋኖ ታጣቂዎች እንደደመሰሰም በተደጋጋሚ መግለጹን ቀጥሏል። በኢትዮጵያ የሚደረጉ ግጭቶችን በመመዝገብና በመተንተን የሚታወቀው ኢትዮጵያን ፒስ ወይም አክሴድ ባለፉት ሁለት ሳምንታት በአማራና ኦሮሚያ የነበሩትን ውጊያዎች አስመልክቶ የመዘገበውን ሪፖርት አጋርተዋል። ተቋሙ በሪፖርቱ ካለፈው ወር ጋር ሲነጻጸር ባለፉት 15 ቀናት በ የክልሉ ውጊያዎች ቀንሰዋል ያለ ሲሆን፣ አምሳ ስድስት ግጭቶችን መመዝገቡንም አሳውቋል። ከዚህ በተጨማሪም በጎጃም የድሮን ጥቃት ተፈጽሞ ከመቶ በላይ ሰዎች መገደላቸውን ጠቅሰዋል። በተመሳሳይ በአዊ ዞንም የድሮን ጥቃት ተፈጽሟል የሚል መረጃ ቢወጣም በገለልተኛ ወገን እንዳልተረጋገጠ ጽፏል። በክልሉ ስለቀጠለው ውጊያ መከላከያ ሰራዊቱ መረጃ አሰራጅቷል። ሰራዊቱ በመረጃው የፋኖ የሻለቅ አዛዥን ገደልኩ ብሏል። ሰራዊቱ የፋኖ አዛዥንና አባላቱን ደመሰስኩ ያለው በደቡብ ጎንደር ዞን ሊቦ ከምከም ወረዳ ውስጥ ውሻ ሚሊሽያ ጥርስ እና ጣራ ገዳም በተባሉ ቀበሌዎች ላይ ነው። የክፍለ ጦሩ አዛዥ ኮሎኔል ሬድዋን ሬባቶ ጽንፈኛ ሲል የጠሩትን የፋኖ ቡድን የሻለቃ አዛዥ በየነ ምህረቱን ጨምሮ ሌሎች ታጣቂዎች ተገድለዋል ብለዋል። የክፍለ ጦሩ አዛዥ እንደተናገሩት ሰራዊቱ ቀጠናውን ቀድሞ በማጥናትና ጠላትን ከባባ ውስጥ በማስገባት አብዛኛው ኃይል የተደመሰሰ ሲሆን መሳሪያና ተተኳሽ በቁጥጥር ስር መዋል ተችሏል ማለታቸውን መከላከያ በገጹ አሳውቋል። ከግንቦት አምስት በኋላ ህጋዊ እውቅና አይኖረውም የተባለው ህወሀት አስቸኳይ ስብሰባ ተቀምጧል። ህጋዊ እውቅናውን ካልተመለሰ መዘዝ አለው ያሉት ደብረ ጽዮን ስብሰባውን እየመሩት ነው። ከግንቦት አምስት በኋላ ህወሀት ምን አይነት መንገድ ይከተላል በሚለው ዙሪያም ውሳኔ እንደሚያሳልፍ ይጠበቃል። በሌላ በኩል አዲስ ፓርቲ በማደራጀት የተጠመዱት ጌታቸው ረዳም ትግራይን አደጋ ውስጥ የከተቱ ሰዎችን እናጋልጥ ሲሉ ጥሪ አቅርበዋል። ህወሀት በስብሰባው የትግራይ ሉአላዊነት ሲል በገለጸው ጉዳይ ላይ ውሳኔ እንደሚያሳልፍ አሳልፎ አሳውቋል። አንድነታችንን አጠናክረን ሏላዊነታችንን እናረጋግጣለን በሚል መርህ ግምገማ የጀመረው ፓርቲው እንቅስቃሴውን የሚወስን ጉዳዮችን እንደሚያሳልፍ ይጠበቃል። ህወት ትግራይን ራሷንን እንደ ቻለች ሀገር በመቁጠር ሏላዊነትን ማቀንቀኑን የቀጠለ ሲሆን በተለይ እንደ ወልቃየት ያሉ አካባቢዎች እንዲመለሱ ደጋግሞ በመጠይቅ ላይ ነው። ለጀኔራል ታደሰ በኩል የጊዜው አስተዳደሩን ስልጣን የተቆጣጠረው ህወት በወልቃየት ጉዳይ ስታተስኮ ካልተመለሰ ሰላም አይኖርም ሲል ማሳወቁ አይዘነጋም። ዛሬ የጀመ የጀመረው የግምገማና የወደፊት አቅጣጫ ስብሰባ የግዛት አንድነትን በማስጠበቅ ላይ የተመሰረተ መሆኑ ታውቋል። ህዋት ወልቃይትን ዳግም ወደ ትግራይ ለመጠቅለል የኃይል አማራጭ ሊጠቀም እንደሚችል የሚያመላክቱ እንቅስቃሴዎችም እየታዩ ነው። ዛሬ ስብሰባ የጀመረው ህዋት ይህንኑ ጉዳይ ዋና አጀንዳ አድርጎት ቀጥሏል። ወልቃየትን ያለምንም ቅድመ ሁኔታ ወደ ትግራይ መመለስ አለበት እያለ የሚገኘው ህዋት ለፌዴራል መንግስቱ ማሳሰቢያ ሰጥቷል። ይሁን እንጂ የፌዴራል መንግስትም ይሁን የአማራ ክልል በወልቃየት ጉዳይ ለቀረበባቸው ክስና ለተሰጠው ማሳሰቢያ ምላሽ አልሰጡም። ህዋት በግምገማ መድረኩ ይህንኑ ጉዳይ አንስቶ በምን አግባብ መንቀሳቀስ እንዳለበት የወደፊት አቅጣጫውን ያስቀምጣል ተብሎ ይጠበቃል። ወዲህ ደግሞ ከትግራይ የተባረው ከአራት ኪሎ ስልጣን ከተጋ ያሩ በኋላ ትግራይ ትስር በሚል መፈክር የተከሰቱት ጌታቸው ረዳም ትግራይ አደጋ ላይ ነች ብለዋል። ጌታቸው ትግራይ አደጋ ላይ የጣሉ አካላትን በማጋለጥ ትግራይ አሸናፊ እንድትሆን መስራት አለብን የሚል ቅስቀሳን ለደጋፊዎቻቸው አቅርበዋል። ከጦርነት መፈክራቸው ትግራይ ትስር ወደ ትግራይ በሰላም ታሸንፋለች የሚል አቋም የተሸጋገሩት ጌታቸው የደብረጽዮን ቡድን አደጋ እያመጣ ነው ብለዋል። ይህዋት የፖለቲካም ይሁን ወታደራዊ ክንፍ ከትግራይ ህዝብ በላይ አይደለም ያሉት ጌታቸው እውነትን ተጋፍጠን እንታገላቸዋለን ብለዋል። የዩክሬኑን ጦርነት በአንድ ደቂቃ አስቆመዋለሁ ሲሉ የዛቱ ትራምፕ የዩክሬን ጦርነት አይቆምም አሉ። ጦርነቱ የሚቆመው ዩክሬን የማዕድን ስምምነቱን ከፈረመች ነው ሲሉ መንግስታቸው ቅድመ ሁኔታን አስቀምጧል። የፕሬዚዳንት ትራምፕ አስተዳደር የዩክሬን ፕሬዚዳንት ዘለንስኪን እጅ ጠምዝዘው የሀገሪቱን ውድ ማዕድናት ለመቆጣጠር ካስፈረመ በኋላ ጦርነቱ በአጭር ጊዜ አይቆምም ማለቱ እያነጋገረ ነው። የአሜሪካ ምክትል ፕሬዚዳንት ዲጄ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን እየተካሄደ ያለው ጦርነት በቅርብ ጊዜ ውስጥ አይቆምም ሲሉ ተናግረዋል። ቫንስ የአሜሪካ አስተዳደር የተደቀነበት ጥያቄ ለሶስት ዓመታት ያህል የዘለቀው ጦርነት እንዲቆም ለማስቻል ሩሲያና ዩክሬን እንዴት ወደ መካከል ማምጣት ይቻላል የሚለው መሆኑን አብራርተዋል። ምክትል ፕሬዝዳንቱ አክለውም ሩሲያና ዩክሬን ወደ ስምምነት መጣው ይህንኑ ከባድ ጦርነት የማቆም ኃላፊነት አለባቸው ብለዋል። የቫንስ አስተያየት የተሰማው ኬቭ እና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬንን ብርቅዬ ማዕድና ትርፍ ለመጋራት ስምምነት ከተፈራረሙ በኋላ ነው። ቫንስ ይህንን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕ አስተዳደር በሚመለከት ረዘም ያለ ቃለምልልስ ባደረጉበት ወቅት ሲሆን አስተዳደሩ የዩክሬንን ጦርነትን የያዘበትን መንገድ ተከላክለዋል። እውነት ነው ዩክሬናውያን በመወረራቸው ተናደዋል ያሉት ቫንስ፣ ነገር ግን ለጥቂት ማይሎች ግዛት በሚል በዚህም በዛም በኩል በሺዎች የሚቆጠሩ ወታደሮችን እያጣን መቀጠል አለብን ሲሉ ጠይቀዋል። ትራምፕ በዚህ ሳምንት ዩክሬን ምናልባት ሩሲያ እንደ አውሮፓውያን አቆጣጠር በ2014 በወረራ የያዘችውን ክሬሚያን የሰላም ስምምነት ላይ ለመድረስ በሚል አሳልፋ መስጠት ትፈልግ ይሆናል ሲሉ ተናግረው ነበር። ከዚህ ቀደም ግን የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ በኃይል የተቆጣጠረችውን ግዛት እንደማይሰጡ የሀገሪቱን ህገ መንግስት በማጣቀስ ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተመሳሳይ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ በሁለቱ ሀገራት ግጭት ላይ በቅርቡ መግባባት መደረስ እንዳለበት ተናግረው ነበር። አለበለዚያ ግን አሉ የውጭ ጉዳይ ሚኒስትሩ ዶናልድ ትራምፕ በዚህ ጉዳይ ላይ ምን ያህል ጊዜ ማሳለፍ እንዳለብን መወሰን ይኖርባቸዋል ብሎ ነበር። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በዚህ ሳምንት ለሶስት ቀናት የሚቆይ የተኩስ አቁም አውጀዋል። የተኩስ አቁሙ የሚደረገው የሁለተኛው ዓለም ጦርነት ያበቃበትን በዓል ታሳቢ በማድረግ ሲሆን ሚያዚያ 30 2017 ዓ ም የሚጀመር ይሆናል። የዩክሬኑ ውጭ ጉዳይ ሚኒስትር አንድሪ ሲቢሃ የፑቲንን መግለጫ ተከትሎ ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ወዲያውኑ ጠይቀዋል። ይሁን እንጂ ሩሲያ ያወጀችውን የተናጠል የሶስት ቀናት የተኩስ አቁም ውሳኔ ወደ አንድ ወር ስለማራዘም ያለችው ነገር የለም።